ይህ የምታዩት የምታዩት እዛው ድረስ አፋር ክልል ድረስ የሙስሊም ሀገር ነው። አህባሾቹ ለዝም ማህበረሰብ ለዚህ ገበሬ አላህ የለም ብለዋቸዋል። አላህ ከላይ የለም ብለዋቸዋል። አህባሾቹ አላህ በዚህም በኩል የለም ብለዋቸዋል። አላህ በዚህም በኩል የለም ብለዋቸዋል። አላህ ከፊት ለፊትም የለም ብለዋቸዋል። አላህ ከዚህም በኩል የለም ብለዋቸዋል። አላህ ከዚህም በኩል የለም ብለዋቸው እዚህ ዓለምም አላህ የለም፣ ከዛኛውም ዓለም ውጭ የለም ብለዋቸው፣ የምታዩት ገበሬ ጠቅላላ ተደናግሯ። ኧረ አህባሽ የሚባል ነገር አደናገረን። አህባሾቹ ወደ አምልኮት ሲሄዱ ቀብር ዶሪህ ላይ የሞተ ሰው ይረዳል። እሮብ አብድዬ ብላችሁ ተቀመጡ፣ ሰኞ ሾሆቹ ብላችሁ ተቀመጡ፣ ሮብ ኸሚስ ነብይ ድሪስ ብላችሁ ተቀመጡ፣ ለጅን ረዱ ሮብና ሮብና ጁሙአና እሁድ እበሉ ዝናብ በረዶና ንፋስ ታስመታላችሁ እያሉ እኒህ አምላካቸው የጠፋቸው በአቅል እንጂ በነቅል የማይመሩ አህባሽ የሚባለው አላህ የለም ያሉት አላህ ስብሓነ ወተዓላ ከሁሉም በላይ የሆነውን ጌታችንን ሁኔታውን እሱ ብቻ የሚያውቀውን አላህ ሱብሓነሁ ወተዓላ፣ እሱ በሚመቸው ለሱ በሚገጥመው ለእሱ በሚስማማ ሁኔታ ከሁሉም በላይ የሆነውን ጌታችን አላህ እኔ ከሁሉም በላይ ነኝ እያለ እነሱ የለም አሉ። ሕዝቡ ጌታ አለን አላህ የሚባል ወዱ አዛ የለም እያሉ ወደ ላይ እንኳን እጁን እንደዚህ ብድግ አድርጎ ዱዓ እንዳያደርግ ሸይኽ እንደፍቃዱ አጨልመህ ግዛው አህባሾቹ አላህ የመጀመሪያዎቹ አላህ በየቦታው ነው ዝም አለ። እበጉም ላይ፣ እፍየሉም ላይ፣ ቀብሩም ላይ፣ ሁሉም ላይ አለ አሏቸው። የአብዱ ሀረር መዝሀብ ደግሞ አብዱሀረር የሚባለው በዚህ በሀረር የመጣው ደግሞ አረ አላህ በየሰርፋው ነው የሚትሉት እናንተ እነማን ናቸው ሲላቸው እኛ ማሸዕልያና ማቶሪድያነ ሲሉ፣ አላህ የለም አላህ የለም አላህ የት አለ ሲላቸው አረ ነው እንደኛ እኮ አለ ብለን በየቀብሩ በየዶሪሁ በየጅኑ በየወንዘኛው በያው ላይ እየፈለግን ነበር። እንግዲያ ዝም ብለህ ያሪጃል አላህ በል፣ ዝም ብለህ ወንዘኛው ላይ በል። እንዲሁ ሆኖ አደናገሩና አላህ ሱብሃነሁ ወተዓላ እናንተ አርሶ አደረ የዋሆቹ የጎቹ በዚህ ያላችሁት አላህ ከሁሉም በላይ ነው አለ። ቢዛቲህ አላህ ከሁሉም በላይ ነው። አህባሽ አብዶ በአቅሉ ጫት እየቃመ አብዱሃራር የሚባለው ጫት እየቃመ እሱ ነው መዝሀብ ነው አጣም የለም ብሎ እሱ ቀብር አምላኪ ነው፣ ጅና አምላኪ ነው፣ ዛፍ አምላኪ ነው። ቀብር የቀብር አፈር የሚጠጣ የሚያስጠጣ ነው። አብዱ ሐረር የሚባለው ማለት ነው። የአብዱ ሐረር መዝሀብ የተከተለ ሰው ጠቅላላ ገድል ገብቷል። ወዲ ብሎ ድቤት አልወገሩ አይሆንላቸው አልታልበሎ ነቢ መጀን ሾኾቹ መጀን አሳ ይድጋሃለው ሾኾቹ መጀን ነቢ መጀን ያላህን ስልጣን ወስደው አላህ የለም የሚሉ ሰዎች ናቸው። አላህ ሱብሐነሁ ወተዓላ ከሁሉም በላይ ነኝ፣ እሰማለሁ፣ አያለሁ፣ እቆጣጠራለሁ እያለሁ፣ እነሱ ዝናብ ሰጥተናል፣ ልጅ ሰጥተናል ጤና ሰተናል አማኔ ማንጀባ የሚል አህባሽ የሚባል ነገር እንዳያደናግራችሁ። አህባሽ በቁርአን በሐዲስ ሳይሆን የሚሰራው በአቅሉ ነው። አቅሉ ደግሞ ጫቱ እንዲህና እንዲህ እንዲህና እንዲህ እያረገበት ጫቱ፣ ንፋስ እንደምታወዛወዘው ጫት አቅሉ እየተወዛወዘ አንድ ስርፋ ላይ አይረጋም። አንዴ በየስርፋው አላህላ አሉ አሁን ደግሞ የለም አሉ። ስለዚህ አህባሽን ተከትላችሁ ገደል እንዲያገቡ። አህባሽ ማለት ቀብር አምላኪ ጀበና አምላኪ አርማረኝ የሚል ህዝብ ነው ማርያም ያንጫጫችሁ የሚል ነው። እንደዚህ ሲሄድ እንቅፋት ይመታው ገድ የምራኝ የሚል እንደዚህ ሲመታው ቀኘንት ትመታው ግራያን ይገጥመኛል የሚል ነው። ይህንን ነገር መከተል መውደቅ ነውና፣ አላህ ከሁሉም በላይ ነው። በብቸኝነት ሊመለክ የሚገባው አላህ ነው። አህባሽ ብሎ ማለት ቀብርና ጅን የሚያመልክ ነው። ወላሂ አላህ ስብሐነሁ ወተዓላ ከሁሉም ይጠብቀን። አላህ ከሁሉም በላይ ነው። አሰላሙ ዐለይኩም ወረሕመቱላሂ በረካቱ።